ጥፋት ነው። እንትኑ መቀየር አልነበረበትም። አንዳንዴ ዩቱብ ላይ ስትመጡ ፕሮፋይላችሁ ስትቀይሩ፣ እንደ ፌስቡክ አይደለም። ፌስቡክ እንደፈለጋችሁ ብትቀያይሩ ምናምን ችግር የለውም። ግን እዚህ ጋር ደግሞ አንድ ሰው ሁል ጊዜ የሚያየውን ፊት ነው ማየት የሚፈልገው። እና ይሄ ልጅ ደግሞ የራሱን እንትን ስለቀየረ ሰው ሊያውቀው አልቻለም። እንግዲህ ከአስራ ምናምን እስከ መቶ ምናምን ሺህ ተከታይ ነበረው አሁን ግን ያ ሁሉ ተከታይ ራሱ ጠፍቶ ሁለት ሺ እና ሶስት ሺ ሰው ብቻ ነው እያየው ያለው ማለት ነው። ባለፈው የለቀቀውን እራሱ ከዚህ ሁሉ ሰው ሁሉ ሁለት መቶ ሰው ሶስት መቶ አንድ ሺ ሁለት መቶ ሰው እያየውለት ነው ያለውና አንደኛ እንትኑ ባይቀይረው የተሻለ ነው ብዬ አስባለሁ። ሁለተኛ ደግሞ አሁን ያለበት ችግር በጣም እኔ በጣም ነው ያሳዘነኝ። በመጀመሪያ ከምላችሁ በላይ እውነት ይሄ ልጅ ምንም አጥፍቶ አይደለም፣ የሰው ድንበር ሄዶ እንትን ብሎ አይደለም፣ ከሰው ጋር ተጣልቶ አይደለም። ይሄ ሁሉ እንትን ወጥ የመጣበት በምንድን ነው? በሰው የሰው እውነተኛ እንትን አውጥቶ ሚዲያ ላይ ስለተናገረ ብቻ፣ ለምን አውጥተህ ለአደባባይ ለሰው ገመናችን እንደዚህ እንትን አልክ በሚል ልጁን መውጫ መግቢያ ያሳጡት እንግዲህ በሰው ጉዳይ ነው። እሱ ምንም በማያውቅ ሞድ ደግሞ አሁን ችግር ውስጥ ገብቶ ራሱ የሚረዳው ሰው ማጣቱ በጣም ነው ያሳዘነኝ። እውነት በጣም አሁን በዚህ ጉዳይ በእነዚህ አይነት ስራ የሚሰሩ በጣም በርከት ከት ያሉ ሰዎች አሉ። ግን እርስ በርሳቸው ለዚህ ጊዜ ካልተደጋገፉ እነዚህ ሰዎች ነጌጧት ሁላቸውም የሰውን እስከሚሰሩ ድረስ በሁላቸውም ጥላት አለባቸው። በቃ እያንዳንዳቸው እውነቱን አውጥተው ሚዲያ ላይ ስለሚያጋፍጧቸው እነዛኞቹ ደግሞ እውነት እንዲወጣባቸው የማይፈልጉ ሰዎች ናቸው። ስለዚህ በዚህ ችግራቸው ላይ እኩል አብረው እንትን ቢሉ ቢተጋገዙ በጣም አሪፍ ነው። አሁን ይሄ ልጅ አሁን እንግዲህ ሞር ይህ በዚህ እንትን እንኳን ከለቀቀ ይኸው እንዳልኳቸው ሁለት ወር ወር እንደዛ እየሆነው ነው። ማንም ሰው የጠየቀው የለም፣ የጠፋበትን እንኳን ምክንያት የሚጠይቅ ሰው የለም። ዝም ብለው እኔ እንጃ። እውነት አንዳንድ ጊዜ ችግር ስትገቡ የሆነ ከጎናችሁ ሰው ከሌለ ከባድ ነው። ቢያንስ ይሄን ልጅ አብረውት እንትን ቢሉ እነዚህ ሰዎችም እንደዚህ ባይዳፈሩት ነበር። ብቻውን ስለሆነ ስላዩት ነው። አሁን መውጫ መግቢያ ሳጡት እንዴ፣ እሱ መኖር ይፈልጋል። ወቅቱ እንትን ላይ አሁን መስራት እንደ በፊቱ አልቻለም። ለማን እንደምትናገር ግራ ግብት ነው የሚለው የእውነት እጅግ በጣም ነው። እኔ እንጃ በጣም ግራ የሚገባ ነገር ነው። እግዚአብሔር ብቻ ባለበት ይጠብቀው። የምትችሉ ፕሊዝ ላይክ አድርጋችሁ፣ ምንድን ነው ሰብስ ሼር አድርጋችሁ ለሚመለከታችሁ ኢትዮጵያ ውስጥ ያሉ ሰዎች እንዲያግዙት ብታደረጉ የእውነት እኔ በጣም ነው ያሳዘነኝ። ያ መልእክቱን ከሰማሁ በኋላ በጣም በጣም በጣም አሳዝኖኛል። አንደኛ በሰው ነገር ገብቶ እንደዚህ ልጁ መሰቃየቱ፣ ምንም በማያውቀው ምንም ባልሰራው ስራ ለሰው ብሎ ይሄ ሁሉ መስዋዕት እየከፈለ ነው ያለው። እሺ ይሄ ነገር ተፈጠረ። አንዳንድ ጊዜ ሚዲያ ላይ የሚሰራ ሰው ያው እንትን ይበዛበታል፣ ይሄ የታወቀ ነው። ግን ደግሞ እንደዚህ አይነት ችግር ውስጥ ሲገባ ደግሞ የሚያግዝ ሰው ያስፈልጋል። አብረው አሁን ይሄ ብቻውን ሲሄድ ሲቀርጽ ምንም ሲል አብዛኛው ጊዜ ብቻውን ስለሆነ የሚያዩት እነዚህ ሰዎችም ከገዛ ጓደኞቹ ጀምሮ ቢያጠቁት ያለው ብቻውን ስለሆነ ነው እንጂ የሆነ ሰው ልክ እንደ ዘላለም ልዑል አንድ ላይ እንደዚህ ተጣምረው እንትን ቢሉ ልጁ እንደዚህ አይነት አሁን ጭንቀት ውስጥ ባይገባ ኖሮ ምን አለ ቢያግዙት፣ አሁን ኢትዮጵያ ውስጥ ያሉ ሰዎች እንደዚህ ለዚህ ልጅ ኋላ የሆነ ነገር ሆነ፣ ወይኔ ምናምን ከማለት አሁን ይሄ ልጅ ትንሽም ቢሆን ችግር ውስጥ ነኝ ብሎ ተናግሯል አይደለም? ቢያግዙት ምን አለበት ወይ? እኔ ኧረ እንደው የሰው ክፋት ግን፣ የእውነት ሁሉም የራስ የራሱን ነው የሚሰራ። በቃ ሰው በራሱ ካልደረሰበት እኮ የሰው ሕመም የሰው ቁስል፣ የሰው እንትን አይገባውም። በእርግጥ ከባድ ነው። እኔ ትንሽ ትንሽ እነ ዘላለም እና ልውል ቢያግዙት እኔ በጣም እውነት እነሱ መፍትሄ አያጡም። ይህ ሰውዬ አሁን የሚያሳድደውን ሰውዬ እነሱ ጋር እንትን ብትሉለት ይዞላት ይህን የሚያሳድደውን አሁን አላሰረው ያለውን ሰው ለፍትህ ያቀርቡለት ነበር እነ ዘላለም እና ልዑል ማለት ነው። ምን አለበት? ሸር እያደረጋችሁ እንደ ቢያግዙት፣ በእግዚአብሔር እንደ አሁን ሌላ ነገር ቢሆን እንደ ወሬ ወየት እንትን ቢሆን ሸር ላይክ እያደረጋችሁ እንትን ትላላችሁ። ሰው ተቸገረ እንትን ሲባል ደግሞ ባልሰማ ጸጥ ብላችሁ ታልፋላችሁ። ጥሩ ነገር ሲሰራ እየመጣችሁ የእኛ ጀግና የእኛ ምን የእኛ እንደዚህ ትላላችሁ። አብዛኞቻችሁ ሰዎች የእውነት ልጁ ችግር ውስጥ ሆኖ ደግሞ ምንም መፍትሄ አታመጡ። ማገዝ ካለባችሁ ሼር አድርጋችሁ ልጁን እዚህ ጭንቀት ውስጥ አስወጡት። ጥሩ ነገር ሲሰራ ብቻ አይደለም ማበረታተት ያለብን፣ ችግር ውስጥ ሲገቡም እንትን ማገዝ በተቻለና አቅም ማገዝ አለብን። እሱ በምንም አጥፍቶ አይደለም አሁን እንደዚህ ስቃይ ውስጥ የገባ ይሄ ልጅ፣ ምንም በማያውቀው ነገር ለሰው ብሎ ነው። አንዳንድ ጊዜ ይህንን እንደዚህ አይነት ስራ የሚሰሩ ሰዎች እኔ በጣም ነው የሚያሳዝኑኝ። የእውነት እንደ ለሰው ብለው እንደዚህ ህግ አሁን በህግ አካል ብትሄዱ ህግ የማይፈተውን እኮ ነው እነሱ እየፈቱ እየጎለጎሉ ካለበት ጉድጓድ እያወጡ ፍትህ የሚያስገኙት። አሁን ለምሳሌ በዚህ ስራ ተሰማርተው የሚሰሩ የእንትን ምንድነው፣ የህግ አካላት ወይ ምን አን ብቻ እንደዚህ አይነቶች አሁን እንደዚህ አይነት ጉድ እያመጡ ያሳያችኋል? እነሱ የማይሰሩትን ስራ ግን እነዚህ ሰዎች እየሰሩ ነው ያሉት። ህግ የተባሉት ፍትህ የማያስገኙትን እነዚህ ግነት እግዚአብሔር እንትን ያላቸው ለሰው ፍትህ ለሰው ለተቸገረ ድረሱ የተባሉት ግን ችግርን እያወጡ የተጎዱትን እያገዙ ያሉት እነዚህ ጀግና ናቸው። እነሱ ደግሞ ችግር ውስጥ ሲገቡ ደግሞ እኛ ደግሞ እነሱ ማገዝ አለብን። ሁልጊዜ ጥሩ ነገር ሲሰራ አይደለም መደገፍ ያለብን፣ ችግርም ሲደርስባቸው። ልክ ጥሩ ነገር አምጥተው ሲያሳዩ የእኛ ጀግና የእኛ ምን የእኛ እያልን እንደምናበረታታቸው ሁሉ ችግር ውስጥ ሲገቡም የእነሱ ችግር የእኛ ችግር ነው ብለን ካላግዝ ናቸው እነዚህ ሰዎች እኔ እንጃ የእውነት በዚህ ልጅ ጉዳይ እኔ እንደው ቪዲዮ ሰርታችሁ እንደው በተለይ ዩቱብ ያላችሁ በተለይ የሌላችሁ ሼር እያደረጋችሁ ለብዙ ሰው እንትን ተደራሽ አርጋችሁ ልጁን ብታግዙት የእውነት እኔ በጣም እኔ እንጃ የእውነት ምን ማለት የእሱን ድምፅ ብትሰሙት ትንሽ የምትራሩ ይመስለኛል አሁን ድምፁ ስላልሰማችሁ ይሆን ምን ይሆን አላውቅም ብቻ በተቻላችሁ አቅም ብታግዙት። መስማ ምንም በማያውቀው ስቃይ ውስጥ ነው የገባ። እውነት ለሰው ብሎ ልቦና ይስጠን ለሁላችንም። እግዚአብሔር አምላክ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን፣ ይሰውረን። በተለይ ለሰው ብለው እንደዚህ የሚሰቃዩ ሰዎች እኔ እጅግ በጣም የሚያሳዝኑኝ። እግዚአብሔር ደግሞ ለእነሱ ጥሩ የተሻለውን ነገር ይስጣቸው። አንዳንድ ያው ለመጎ ነው ብሎ ማሳለፍ ነው። ጥሩ የሚሰራ ሰው ሁልጊዜ ፈተና ይበዛበታል። ለምን እንደሆነ አላውቅም። የእውነት መልካም መልካም የሚሰሩ ሰይጣኖች እኮ ምንም እንትን አይሉ። ለሰው መጥፎ የሚያስቡ ለሰው እንትን እነሱ ምንም አይሆኑ። መልካም የሚሰሩ ሰዎች ነው የሚጎዱት። እባካችሁ ወገኖች እባካችሁ ልለምናችሁ የእውነት ሽር እያደረጋችሁ ለልኡል ዘላለም ለእነ ትልልቅ ዩቱበሮች አድርሳችሁ ልጁ ያለበት ችግር ውስጥ ያስወጡት። ምን አይነት ጣጣ ነው ወይኔ! ሰው በስንቱ ይሰቃያል፣ በስንቱ ይቃጠላል። እውነት በራስስ ችግር ተቃጥለሽ በሰው ችግርም እንደዚህ ኧረ እንደ ወደዚያ አፍ ግራ የገባው ነገር ነው። እንደ ወይ ግራ ግራ ግቢት ብሎናል። እውነት ምን ማድረግ እንዳለብን አናቅም። እግዚአብሔር ሀገራችንን ሰላም ያድርገው። መልካም መልካም ሰዎችን ያብዛልን። ብዙ ተባዙ ሸሪ እያደረጋችሁ ለልጁ እናግዘው ላችኋለሁ። እንግዲህ የምወዳችሁ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ላይክ እና ሸሪ ያደረጋችሁ ስትገቡ ቪዲዮ ላይክ ያደረጋችሁ ጀምሩ። ሰላም ፍቅር ተመኞላችሁ። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። ባላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ ሰላም እና ፍቅር ተመኘሁላችሁ። ኢትዮጵያ ሀገራችንን ሰላም እያደረገልን እያልን እንወዳችኋለን። ላይክ እያደረጋችሁ ጀምሮ ባይ ባይ